የታሊባን መንግስት ማለትም አፍጋኒስታንን የሚያስተዳድረው የታሊባን መንግስት በሀገሪቱ በየትኛውም ቦታ የሚገኙ ማንኛውም ሰው የቼስ ጨዋታን እንዳይጫወት አቅቧል። ማለትም በየትኛውም ቦታ የሚገኙ እያንዳንዱ ሰዎች የቼስ ጨዋታን እንዲጫወቱ አይፈቀድላቸውም። ቢኮዝ ዲስ ኢዝ አፍጋኒስታን። የታሊባን መንግስት እንደሚለው ከሆነ የቼስ ጨዋታ ከቁማር ጋር የሚያገናኘው ነገር አለ፣ ማለትም ከቁማር ጋር የሚያያይዘው ነገር አለ ብሎ ያስባል። ይህ ደግሞ የሀገሪቱ የምተዳደርበትን የኢስላማዊ ሕግን የሚጣርን እና ተቃራኒ የሆነ ነገር ስለሆነ ይህንን የሚያግድ ሕግ እንዳወጣ ተናግሯል። የቼስ ጌም እንግዲህ በአፍጋኒስታን ከተከለከሉ ጌሞች መካከል ማለትም በአፍጋኒስታን የሚኖሩ ሰዎች እንዳይጫወቷቸው ከተከለከሉ ጌሞች መካከል የቅርብ ጊዜው ነው። ማለትም ከዛ በፊት እጅግ በጣም ብዙ የተከለከሉ በአፍጋኒስታን የሚኖሩ ሰዎች እንዳይጫወቷቸው የተከለከሉ ጌሞችና ስፖርቶች እጅግ በጣም ብዙ ናቸው። ከዚህ በተጨማሪ ደግሞ በአፍጋኒስታን የሚኖሩ እያንዳንዱ ሴቶች በምንም አይነት ስፖርት ላይ እንዳይሳተፉ የሚያደርግ ህግ የአፍጋኒስታን የሚያስተዳድረው ታሊባን እንዳወጣ እናውቃለን። ኦገስት 21 ማለትም ታሊባን ሙሉ ለሙሉ አፍጋኒስታንን ከተቆጣጠረ በኋላ መንግስት ከሆነ በኋላ እጅግ በጣም ወጣ ያሉና ከባድ የሆኑ ህጎችን እያወጣ ይገኛል። ለዚህም ደግሞ እስላማዊ ህጎችን መሰረት አደረግኩ ብሎ ይናገራል። ያው ብዙ ሰዎች ይሄን ባይቀበሉትም ማለት ነው። ያው ብዙ ሰዎች እንደሚናገሩት ከሆነ ታሊባን እያወጣ ያለው ይሄ ህግ እጅግ ከእስልምና ወጣ ያለና እስልምናን የማይወክል ህግ ነው እጅግ በጣም ከባድ የሆነና እጅግ በጣም ወጣ ያለና ከባድ የሆኑ ህጎችን ነው አፍጋኒስታንን የሚያስተዳድረው የታሊባን መንግስት እያወጣ የሚገኘው ማለት ነው። ስለዚህ ብዙ ሰዎች ይህን ነገር አይቀበሉትም። ያው ታሊባን ግን በራሱ መንገድ ህጎችን እያወጣ ይገኛል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት በሶሻል ሚዲያ ላይ እንደተናገሩት ከሆነ ፓኪስታንና ህንድ የተኩስ አቁም ስምምነት ላይ ለመድረስ መስማማታቸው ተነግሯል። ይህ ደግሞ በሁለቱ ሀገራት ድንበር አካባቢ ሲደረግ የነበረን የተኩስ ልውውጥ የሚያስቀር ይሆናል። ይህም ቢናገርም ማለትም ትራምፕ የተኩስ አቁም ስምነት ተደርሷል ብሎ ቢናገርም፣ ግን ደግሞ የተኩስ አቁም ስምነት ተደርሷል ካለ ከሰዓታት በኋላ በሁለቱ ድንበር አካባቢ አዲስ የሆነ ፍሬሽ የሆነ የተኩስ ልውውጥ ሲካሄድ ነበረ። ለዚህ ደግሞ ህንድ ፓኪስታንን ተጠያቂ ስታደርግ፣ ፓኪስታን ደግሞ ህንድን ተጠያቂ ታደርጋለች። ይህ ሁሉ እንግዲህ የተፈጠረበት ምክንያት ማለትም በህንድና በፓኪስታን የተፈጠረው ይህ ሁሉ ችግር የተፈጠረበት ምክንያት በአጭሩ ልንገራችሁ። ይህ ሁሉ እንግዲህ ችግር የተፈጠረበት ምክንያት ካሽሚር የምትባል ግዛት ነች። እንግዲህ ወደኋላ በደንብ ከተመለስን ፓኪስታንና ህንድ አንድ ሀገር ናቸው ተብሎ ይታሰባል። ማለትም ህንድ ፓኪስታን የኔ አካል ናት ብላ ታስባለች። ያው ፓኪስታን ራሷን የቻለች ሀገር ብትሆን ማለት ነው። ግን ደግሞ በበፊት ጊዜ በበፊት ኢምፓየር ጊዜ ማለት ነው ህንድና ፓኪስታን አንድ ሀገር ነበረ። ከዛ በኋላ ፓኪስታን ራሷን ገንጥላ የራሷን መንግስት መስርታ ራሷን ማስተዳደር ጀመረች። ከህንድ ተገንጥላ ማለት ነው። ያው ህንድ ለረጅም ጊዜ ባትቀበለው ማለት ነው። ከዛ በኋላ ግን ችግሩ የሚፈጠረው ዜጋ ነው ምንድነው፣ ፓኪስታን የምትፈልገው ቦታ አለ፣ ህንድ የምትፈልገው ቦታ አለ። ሁለቱም የሚፈልጉት አንድ ቦታ አለ። እሱ ደግሞ ካሽሚር ይባላል። ካሽሚር እንግዲህ ህንድ የራሴ ነው ትላለች፣ የራሴ ግዛት ነው ትላለች። ፓኪስታንም ደግሞ የራሴ ነው ትላለች። ከዛ በኋላ ከተወሰኑ ዓመታት በፊት በተደረገ ስምምነት ምክንያት ካሽሚር ለሁለት ተከፍሎ ግማሹ ለፓኪስታን ግማሹ ደግሞ ለህንድ ተሰጥቶ ነበረ። በፓኪስታን የሚተዳደረው የካሽሚር ግዛት ፓኪስታን አድሚኒስትሬትድ ካሽሚር ተብሎ ይታወቃል። ህንድ የምታስተዳድረው የካሽሚር ግዛት ደግሞ ኢንዲያ አድሚኒስትሬትድ ካሽሚር ተብሎ ይታወቃል። ችግሩ የተፈጠረው በህንድ በምታስተዳድሩ ወይም ደግሞ ኢንዲያ አድሚኒስትሬትድ ካሽሚር ተብሎ የሚታወቀው ቦታ ነው። በዚህ ቦታ ላይ በሚገኝ አንድ ቅርስ ላይ ሲጎበኙ የነበሩ የህንድ ዜግነት ያላቸው ከሀያ የሚበልጡ ቱሪስቶች በዛ ጉብኝት በሚያደርጉበት ጊዜ ማነታቸው በማይታወቁ አካላት ተኩስ ከተከፈተባቸው በኋላ ወደ ሀያ ስድስት የሚጠጉ የህንድ ዜግነት ያላቸው ቱሪስቶች በዛ ህንድ በምታስተዳድረው በካሽሚር ግዛት ይቀጠላሉ። ያው ገዳዮቹ ወይም ደግሞ ተኩሶ የምቷቸው አካላቶች እነማን እንደሆኑ እስካሁን አልታወቀም። ግን ደግሞ ህንድ እንደምትናገረው ከሆነ ፓኪስታን በምታስተዳድረው ወይም ደግሞ በፓኪስታን ሀገር ውስጥ በሚገኙ የተለያዩ አሸባሪዎች ፓኪስታን እርዳታ የምታደርግላቸው የተለያዩ አሸባሪዎች እንደሆኑ ትናገራለች። ለዚህ ሁሉ እንግዲህ ጥፋት ፓኪስታንን ተጠያቂ ታደርጋለች ማለት ነው። ህንድ እንግዲህ ለዚህ ሁሉ ጥቃት ወይም ደግሞ ለደረሰባት ለዚህ ጥቃት አጸፋ ስትል ፓኪስታንን ከቀናቶች በፊት ጥቃት ታደርስባታለች፣ በሚሳይልና በድሮን የታገዘ ጥቃት። ፓኪስታን እንግዲህ ለዚህ መልስ ነው በማለት ደግሞ ህንድን ስታጠቃ ነበረ። ከዛ በኋላ እያደገ በመሄድ እጅግ በጣም ብዙ ጉዳቶችን በሁለቱም አካላቶች መካከል ሲያስተናግዱ ቆይተዋል። ከዛ በኋላ ነው እንግዲህ በቅዳሜ ዕለት የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስምምነት ላይ ለመድረስ ተቀርቧል የተባለው እንግዲህ ሁለቱም ኒኩለር የታጠቁ ሀገራቶች ናቸው። ስለዚህ እነዚህ ሁለቱ ሀገራት አልተስማሙም ማለት እኛም ያው እኛንም ይመለከተናል ማለት ነው። ምክንያቱም ጉዳዩ የኒኩለር ጉዳይ ነው። ይህ ጉዳይ እያደገ የጨመረ ብሄድ ምን ላይ መጨረሻው ምን እንደሆነ አይጠፋንም ወይም ደግሞ መገመት ይቻላል። ስለዚህ ይሄ የተኩስ በሁለቱ መካከል ያለው ጦርነት ቶሎ ቢቆም ለሁሉም ላለማችን የተሻለ እንደሆነ እናስባለን። ያው ላለማችን የተሻለ ነው።